እየለመድኩ ነው። በጣም ደስ ብሎኛል በመካከላችሁ ስለተገኘው ስለፍቅራችሁ ስላደረጋችሁልኝ አቀባበል የና ከተማ ከንቲባ እንደዚሁም ደግሞ የዞናችን አስተዳዳሪ እና ሌሎች የመንግስት ኃላፊዎች የመልካም ወጣት መክፈቻ ፕሮ ከዚህ እንዲከናወን ከፍተኛ እገዛ ስላደረጋችሁልን እያደረጋችሁልንም ስላለ በጣም እጅግ አድርጌ አመሰግናለሁ። በጣም በሚገርም ሁኔታ በጣም በፍቅር በአክብሮት በእያንዳንዱ ጥያቄያችን በፈቃደኝነት ሁሉ ነገራችንን ለማሟላት ከኛ በላይ ፕሮግራሙን ከኛ በላይ የራሳቸው አድርገው ሲንቀሳቀሱ ነበረ። የጸጥታ አካላት፣ የወጣቶች እና ስፖርት ቢሮ ሰራተኞች ባልደረቦች፣ ሁላችሁን እጅግ አድርጌ ያመሰግናለሁ፣ ወዳችኋለሁ። የዲላ ከተማ የጌዲዮ ሕዝብ በጠቅላላ አይ ላቭ ዩ ሶ